ፈጣሪ አንዱ ሲያሰጣችሁ በአንዱ ነውና አንድ በር ዘግቶ ሌላኛውን በር ይከፍታል ሲባል ውሸት ይመስላኝ ነበረ። ግን በጣም እንጂ በጣም በጣም እንጂ በጣም ትናንት ስትቀበይኝ እንደዚያ አልቅሰሽ ነበር። የፈለግሽውን ነገር አድጊው። ቤቱን እኔ እሱን ስለመቀበልም አሳብ የለኝም። አሁንም አላሰብኩም፣ ወደፊትም አላስብም። የፈለግሽውን ቶፋ ቤት ኑሪ። ያንን የፈለግሽውን አድርገሽ ጠቀም። ላዳምጥ አልችልም መኮሳ አንቺን መውደድ ትፋቱን እንዴ አንድ ነገር ነው። ሞት መስለኝ ነበር ከጎኔ ሳታሽ፣ ዛሬ ተቀይሮ ልቤ ልብ ገዝቷል፣ የሚወደውን ወዶ የጠላውን ጠልቷል። ሰላም ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ እኔ ደህና ነኝ። እንግዲህ በዛ ለቅሶ ውስጥ በዛ ጭንቀት ውስጥ ሆኜ ነበረ ትቻችሁ የሄድኩት። አሁን ደግሞ እግዚአብሔር የተመሰገነ ይሁን፣ ደህና ነኝ፣ ሰላም ነኝ። ሁሉም ነገር ደስ የሚል ሁኔታ ላይ ነው። እኔ ከምንም ነገር በላይ የእናንተ ነገር አልጠበቅኩትም ነበር። የእናንተ ናይቶፋ ነገር ሁልጊዜ ግርም የሚያደርገኝ ነገር ነው እና በጣም በጣም በጣም የማልጠብቀውን አይነት ምን ልበላችሁ ከሁለትም በላይ ነበር የዋላችሁ ልኝ እና ሁላችሁንም እጅግ በጣም በቃ ምን ልበላችሁ እጅግ በጣም ነው የማመሰግናችሁ ሁላችሁንም ማለት ነው። እና ዛሬ ስትጨነቁ ለነበራችሁ ኪያ አይዞሽ፣ አለንልሽ፣ እኛ እንርዳሽ፣ ከጎንሽ እንሆን ስትል ለነበራችሁ በሙሉ መድኃኒዓለም እሱ እናንተን የሚረዳችሁ ጸሎታችሁ ይሰማ። እንደኔ ደግሞ ያለቀሳችሁትን እንባ መብራህን ትዳፍሶላለኝ። በቃ ሁሉ ላይ ምን ልበላችሁ በጣም ደስተኛውን ኩበት አይነሳት ላይ ነኝ። በጣም ደስ የሚል ነው። ቤቴን አግኝቻለሁ። እግዚአብሔር የተመሰገነ ይሁን። ታውቃላችሁ፣ የእናቴ ነገር እንዴት ነው ማደርገው? ውሳኔ እንዴት ነው ማደርጋት? የሰው ፍላሳያት ነው ወይ? ድጋሜ ኪራይ ህይወት ልገባ ነው ወይ? ከባድ ነው፣ በጣም ከባድ ነው። እና ያን ሁሉ ነገር ደግሞ አሁን ላይ እልፍ አርገ ነው እንደዚህ ለማውራት እንደምበቃቅ ነበረ መብቴ እንደማተሳፍረኝ ያውቃለሁ። ግን ደግሞ ይርቃል ያ ነገር ተረዳችሁ። የሆነ ሰው ይዛችሁ ምናምን ነገር ሲሆን በጣም ይርቃል እና በጣም ርቆብኝ ነበር፣ ግን ደግሞ ከምንም ነገር በላይ ሲያበረታታኝ የነበረው ሲያግዘኝ የነበረው የእናንተ ኮሜንት ነበር። እውነት ለመናገር ከሆነ ቤተሰቦቼና የእውነት ፋሚሊዎቼ እንደሆናችሁ የእውነት ቤተሰብ እንደነበራችሁ ለእኔ እንደምታስቡ የእውነት የነገራችሁን ቀን ያ ነበር እና እናንተን ሳይ ነበረ በደንብ ስበረታ የነበረው ኪያ አይዞሽ ስትሉኝ ነበር በደንብ ስበረታ የነበረው ጠንካራ ሴት ነሽ ምናምን ስትሉኝ በደንብ እንዳልፈ አድርጋችሁኛል አልፈነዋል እግዚአብሔር ይመስገን ከእናንተ ከቤተሰቦቼ ጋር ነው ያለፉትኝና ከዚህ በኋላ ራሱ እኔ ተከታዮች አይደለም እናንተ ለእኔ ትልቅ ቤተሰቦቼ በጣም የምወዳችሁ የማመሰግናችሁ ምን ብዬ ልንገራችሁ በቃ ለእኔ አሁን ላይ ፍንቅ ድቅድቅድቅ እያልኩ ያለሁበት ሰዓት ላይ ነኝ ና ምን ብዬ ላስረዳችሁ፣ ግራ እስኪገባኝ ድረስ ማለት ነው። የእናቴን ባታበሰ የኔ ባታበሰ እግዚአብሔር ተመሰገነ ይሁን። ቶዬ ጭራሽ እኔ እንጃ፣ ለእኔ ከወንድምን በላይ ወንድሜ፣ እውነት ምን ልበላችሁ የሞተውን ወንድሜ ነው በቃ። አለ አደለ፣ የሞተው ወንድሜ አለ ብዬ እንዳውራ ቶዬ ነው በቃ እንትን ያለልኝ እና እውነት ወንድሜ አልሞተም ያልኩት በቃ አለ ከጎኔ ሰወትርጋይትማትፋው መከታ ክብሪ የሆንከው ወንድሜ የኔትስታ ሰላሙን ጥዋትማታ ፈጣሪ አንዱ ሲያሰጣችሁ በአንዱ ነውና፣ አንድ በር ዘግቶ ሌላኛውን በር ይከፍታል ሲባል ውሸት ይመስላኝ ነበረ፣ ግን እውነት ነው ለካ የአበር ይከፈታል የሚባለው ነገር ማለት ነው እና ያጣሁትን የወንድሜን ፍቅር በቶዬ እያሳየኝ ነው እና እግዚአብሔር ይመስገን። ቶዬ እንደዛ ማድረጉን ጭራሽ የጠበኩት ነገር አልነበረም። እኔ እንዲ በቃ ቤት ፈልግልሻለሁ ምናምን ነገር ብሎ ሲሄድ፣ ትዝ ካላችሁ ቤተሰቡ ይሄ ልጄ ምኑ ነው ቤት እንዴት ነው ቀልድ እንደ ቀልድ ነይ አብረሽኝ ታያለሽ እንኳን ብሎኝ አልሄደም። እኔ ፈልጌ አገኝልሻለሁ ብሎ ጥሎኝ ነበር የሄደው እና ግርም እያለኝ ነበር። እንዴት ነው ይሄ ልጅ ያገኘዋል እንዴ ይሄን ቤት እንዴት አድርጎ አስቦት ነው ምናምን ነገር ብዬሽ ምን ብዬሽ ድንግርግር እንደማለት ነገር ብዬ ነበር ግን እሱ ለካ ሌላ አስቦ ነው። እግዚአብሔር ይመስገን። ግን ዴምሴዎችንም እሱንም በጣም በጣም አመሰግናለሁ። ግን ከሁሉም በላይ ቤተሰቦች፣ እናንተ ፋሚሊዎች በጣም ነው የማመሰግነው፣ ምክንያቱም ቶይ መመስገን አይወድም። ሳመሰግን ይ ከዚህ ዞርቤ ከዚህ ምናምን ነገር ነው የሚለኝና መመስገን የሚወድ አይነሱ አይደለም። ለነገሩ ጥሩ ሰው መመስገን የሚወድ አይደለም። እናንተ መመስገን ትወዳላችሁ እያልኳች ሳይሆን፣ ስለሚገባችሁ ለእኔ ያደረጋችሁት ነገር ከመመስገንም በላይ ስለሚያገባ፣ ግን ደግሞ የምችለው በአቅሜ የምችለው ነገር እናንተ ማመስገን ብቻ ስለሆነ ነው ቤተሰቦች ያው እንግዲህ ደስታዬን ልግለጽላችሁ ብዬ ነው እንደዚህ ብዙ የለፈለፍኩባችሁ፣ ደስ ስላለኝ ነው። እንኳን ደስ አላችሁ፣ እንኳን ደስ አለኝ፣ እንኳን አብሮ ደስ አለን ሁላችን ነው። አሁን ደግሞ እንግዲህ እዚህ የመጣሁትኝ አኑ ደውሎ ነው ማለት ተናደ ይሆን ባለፈው የታችሁት አንዴ ቃውጦት ሀገሩን አተረማምሶት እንደሄደ እኔ የት ሲሄድ ሰላም እንደሚያወር አላቅም፣ ግን እንደዛ አተረማምሶት ምን ብሎ ውሉን እንኳን አልወሰደ። ምነት ለመናገር ኮነ ቤተሰቦች፣ እኔም እንደውም አሁን ረስችውን የመጠት እንጂ ውሉን ራሱ በስተከክል በክብር። ምክንያቱም እሱም ቢሆን ለእኔ እዛኔ ስልኩን ስልኩን ላለ መኪናውን ሽጦ ነበር ይገዛል ስለዚህ፣ ውለታ አለ። ውለታውን ደግሞ አረሳም። እግዚአብሔር ይስጠው። በዛ ሰዓት ላይ በክፉ ቀኔ ሆኖልኛል። ስለዚህ ያንን ነገር በክብር ነው መመለስ ብዬ አስባለሁ ያለብኝ፣ እና አመሰግናለሁ ብዬ በክብር ውሉን መልስለታለሁ። እንግዲህ አሁን እንግዲህ ላናግርሽ ፈልጋለሁ በጣም ማናገር አለብኝ ምናምን ነገር ሲለኝ ሁሉ ደስተኛ ነኝ አይደል? ለቤተሰቦች እንግዲህ እሱን ለማናገር ይሄን ያልማፈር ሰው አይደለውኝ፣ አልተጎዳውኝም። ከቤቱ ውጪ ቢላኝም ልክ ነው፣ ምክንያቱም እቤቱ ነው። ግን ደግሞ መብርሃኑን ትመስገን፣ እኔ እስካሁን ድረስ አንገቴን አልደፋውኝም፣ ቀና አድርጋኛለች። እናንተንም ቀና ታድርጋችሁ። አሁን ደግሞ እስኪ እሱ ከመጣ በኋላ ምን ይላል የሚለው ነገር አብረን እናያለን። እስከዚያው ግን አብራችሁ እንግዲህ ቤተሰቦች ጸጋ ደረጃ አለ ሬዚን እየወጣ ነው። እስኪ ደግሞ ሲመጣ ምን ይለናል የሚለውን ነገር ለመስማት ዝግጁ ነኛለ። ሰላም ስለው ሰላም ነው አለ። እንደ ኪዩ ዛሬ እፈልግሻለሁ ምናምን ነገር ስል ታገኝ ፈቃደኛ ሆነች። ምናምን ምስጋና ያስፈልገው እኔ እኮ ሚኒስትር አይደለሁም። ስመጣ የክብር እግድ አይደለሁም። ምስጋና ምናምን የሚያስፈልገኝ ሰው ስለሆንክ ብቻ ክብር እየሄድክ እመጣለሁ። አዎ አሁን አሁን ሚኒስትሩን ማግኘት ይቀላል እኮ። ድሮ እንደዚያ በሰከንድ በደቂቃዎች ልዩነት ምናምን ቴክስቶች፣ መደዋወሎች ምናምን ነገር ነበሩ አሁን አንቺን ማግኘት አንቺ ምኔን ማግኘት ምናምን ነገር ፕራይም ሚኒስቴሩን ከማግኘት በላይ ከብዶ። ሚኒስቴር በሚኒስቴር ስለተቀየረ አይደለም ብለ ነው፣ እኔ ዋክ ሚስት በሚስት ስለተለወጠ የሚገናኝበት ሰዓት ይለያያል። ወግ ወጉን ይዘሽዋል። አሪፍ ነው። ዋክሽ እየተጫወተ ያለው ጦም፣ እግዚአብሔር ይመስገን፣ ደህና ላይ ነው ያለው። ለዛ ነው። ኦኬ፣ እሺ፣ ለማንኛውም የሆነ እንትን ምናምን ነገር ልልሽ ወይም ደሞ የሆነ ቤቴ ይበዛው ይበዛ ታደስ ይለኛል። አንድ ቀን ቡና ብትጠጣ ወይ ማሪያማ ታቋለኝ ቡና ደስ ይለኛል። ያው አንቺን ፈልግሽ ያለው ስለሽ ታገኝሽ

ዳርበብ ብለህ እኮ ከሚስት ጋር ስትመጣ ግርማ ሞገስ አለው። አስፈላጊ አይደለም ነው ነው አስፈላጊ ሲሆን ደሞ አብረን እንመጣለን። ለጊዜው ምን መሰለሽ ማስረዳት አይጠበቅብኝ ወደ ገደለው አስረዳሽ እና ብለው

ባይዘው ስለ እሱ ጉዳይ ነበር ለወረሽ የመጣሁት፣ እና እኔ ደግሞ ጉሊያም ብትወስድልኝ ደስ ይለኛል። አንደኛ ነገር አክብራይን በዛ ሰዓት ይገዛህልኝ ለሱ ነገር በጣም አመሰግናለሁኝ። ግን ደግሞ አሁን በክብር እየመለስኩልህ ነው፣ አስመልስልህ ደግሞ ተቀበል። ኦኬ፣ እሺ። እውነቱን ለመናገር ከሆነ ላንቺም ግልጽ እንዲሆን እፈልጋለሁ ለቶያም ግልጽ እንዲሆን እፈልጋለሁ አንድ ነገር ብቻ ሁላችሁም ጋር ግልጽ እንዲሆንላችሁ የምፈልገው ቢኖር ኦዲዬንሶቻችንም ጋር ምናምን ነገር ባይዘዊ ሰላም ሳላችሁ የገቦ ትንሽ አያስፈልግም ሰላምታ አያስፈልግም። ሰልችተሃቸዋል ጆሮአቸው ደግሞ መካሻችን በጣም ነው ሞላችሁ። በጣም አከብራችሁ በጣም ተነፋፍቀናል። የሆነ ቤተሰብ ምናምን ነገር ስለማናቅ ነው። ኦልሬዲ ኪያ አይደለችም አሁን አሁን የሆነ ኤፍ ኤ ነገር እንዲህ ሽሙጥ ነገር ምናምን ነገር ጀምራ ትንሽ ምላሷ ትንሽ አሁን መራር ይላል። የሆነ ምቾት ይነሳል። እና ኖርማል ነው አዎ ምንም ጥርጥር የለውም። እና ሳ ጋይዳ ለምን ምረብሽ አይ እና ኤኒ ዌይስ እውነቱ ለመናገር ከሆነ በጣም ናፍቃችሁ ያህል በጣም ደህና ነኝ፣ እኔም ያለሁበት ሁኔታ ሬዲ እሷም ደህና እንደሆነች ምናምን ነገር ተነግራችኋለች። እግዚአብሔር ይመስገን ደህና ነኝ፣ በጣም ሪላክስ ነው ሁሉ ነገር ሰኔ እንዳትጨነቁላችሁም እና ወደ ጉዳዩ ስመጣ ለእናንተም ለ ወይዘሮ ኪያም ቢሆን ለሶል እና ደግሞ ለቶፋም ለሁላችንም አንድ ግልጽ እንዲሆን የሚፈልገው ነገር ቢኖር ያኔ ቤቱን ስሰጣት አሁን ቤቱን መልስልኝ ቤቱን ልመልስልሽ እንትን ምናምን ምናምን ስለሚለው ነገር ነገሮች ግልጽ እንዲሆኑ ስለፈለግኩ ነው ነው ዛሬ ኪያን አግኝቼት ላወራት የፈለግኩትና ምንድን ነው ጉዳዩ። እኔ ኪያን ያኔ ቤቱን ለእሷ በጣም አስፈላጊ ስለነበረ ለቤተሰቦቿም በጣም አስፈላጊ ስለነበረ በሰዓቱም ደግሞ ሳንቲም ስላልነበረኝና ከዛ ከወፍጮ ቤቱ ጋር ኪሳራ ላይ ወይም ደግሞ ጥሩ የማይሆን ሁኔታ ላይ እያለው ባለውበት ሁኔታ ያው መኪናዬ ሽጬ ነበረ የገዛሁት። ያንን እንደ ክብር እቆጥረዋለሁ፣ በጣም ሆኖ ደስ የሚለኝ ያንን ነገር በማድረጌ ምንም አይደብረኝም። እና አሳቤን ሳጠቃልል ወይም ደሞ አሳቤን ግልጽ ሳረግ፣ ያን ያደረኩት በጥሩ አይምሮ በጥሩ ህሊና ውስጥ ሆኜ ነው እስቲል፣ አሁንም በዛ አይነት አሁን ግን ህሊና ተበላሽቷል። ኦኬ እሺ፣ ግልጽ ላድርግ አንዴ አሳቢ ያመጣ አሁን እነሱ ለማስረዳት እኔ እኮ ካሜራ ባላበራኩ አታገኛቸው ማነሱ ስለዚህ እኔን አዋራኝ በግልጽ አማርኛ ሳውራሽ ማለት ነው ኪያ አንድ እንድታቂ የሚፈልገው ነገር ቢኖር ያኔም ስላንቺ በጣም ፖዚቲቭሊ እያሰብኩ ነበር ያን ነገር ያደረኩት አሁንም ቢሆን ሰላም ምናልባት መታ መጣ ከእኔ እውቅና ውጪ እኔንም ሳታናግር እኔንም ምንም አይነት ነገር ሳትለኝ መታ ነው ነው፣ ቤቱን መልሺ ምናምን ነገር ያለችው ከሷ ጋር በዚህ የመጣ በጣም ተጣልተናል ምናምን ነገር። ይሄን ነገር እምነግርሽ ምንድነው ለህሊናዬ ስለሆነ ነው ይሄን ነገር እየነገርኩሽ ያለት። በፍጹም እኔ ቤቱን መልሺ በያት ወይም ደግሞ ስለ ቤቱ ምንም ያነሳሁት ነገር የለም። አሁንም ቢሆን አልፈልገውም ብለሽ ብትወረውሪው ራሱ ምንም አይነት እንትን ብትይ ራሱ? እንደዚህ አይነት ባለጌ ሰው አይደለም። ከፈለግሽ አትኑሪበት፣ ከፈለግሽ ኑሪበት። አሁንም ቢሆን ሁሉን አልቀበልሽም። የፈለግሽ ነገር ቤቱን አድርጊ። በፍጹም ቤቱን ስጀመር ቤቱ እኮ አኑ ቀስ በነጻ እሱ ያንቺ ሰብ ነው። እሱ ያንቺ ሰብ ስለዚህ ስለዚህ ሰፈርም ራሱ ብያለው አኑ ይሄን ነገር እከፍለዋለሁ። ፈረዳኝ አይደለ? እኔ እናንተ አብረን የምናፈራው ንብረት ካልሆነ በስተቀር ይሄ ነገር ይወል ገንዘብ ምካውን ገንዘብ ላንተ ልካ ያንቺ ነው። ልክ ሰዎች ነን አይደል እንዴ? እንደማመጽ እኔም ሳውራ እንድታዳምጪኝ ነው። አንድ እንድትያቂ የምፈልገው ነገር ቢኖር ያኔ እንድትከፊኝ አይደለም ነው ነው ቤቱን አምጥቼ ስሰጥሽ ማለት ነው እኔ ግን ይሄ ከደባዊ አክብሮት ወይም ደሞ በትክክለኛው አይነት መንገድ ወይም ደግሞ ፍቅረኛዬ ስለ ነበርሽ ስለ ወደፊቴ የወደፊቴ ሴት ስለ ነበርሽ ለራሴ እንዳደረኩት እንዲሰማኝ የተሰማኝ በዛ መልኩ ነው እውነቱን ለመናገር ከሆነ ያኔ ለኪያ ቤቱን ስሰጣት ለኪያ እያደረግኩላት ሳይሆን ለራሴ እያደረግኩ እንደሆነ አስቤ ነበር ያንን ነገር ሳደርግ የነበረው አሁንም ቢሆን ቤቱ አዳምጪኝ ሀሳቤን ልጨርስልሽ አሁንም ቢሆን እንድታቄ የምፈልገው ነገር ቢኖር ማለት ነው ቤቱን እንድትመልሺ አልፈልግም። ስለውሉ ምናምን ስለምትዩው ነገር አይመለከተኝም። ከቤቱም ውጪ አላልኩሽም። ነው ነው ምናልባት ይሄንን ነገር አንቺ እና ሷ የተነጋገራችሁበትን ነገር ዘግቶ ሊሆን ይችላል የሰማሁት ምናምን ነገር ግን ኢሚዲየትሊ

እኔ እንደዚህ አይነት ባለጌ ሰው አይደለሁም። ትላንትና የሰጧቸውን ነገሮች ምናምን ነገር ዛሬ ቆጥሬ የምቀበል ምናምን ነገር እንደዚህ አይነት ቀሽም አይነት ሰው ምናምን ነገር አይደለሁም። አሁንም ነገም ካነጎዳም አይደለም። ለአንቺ ትላንትና ህይወቴ ለነበርች ፍቅሬ ለነበርች ትዳሬነች ብዬ ለማስበዋ ሴት ያደረኩትን ነገር ይቅርና ለማንኛውም ሰው ሰው ተበድሮኝ እንኳን ይቅርታ ምንድነው፣ ያበደረኝን ነገር ገንዘብ ለመጠየቅ በጣም ሼም የሚዘኝ አይነት ሰው ነኝ። እውነቱን ለመናገር ሼም ስለሚይዝ ነው ሰው ምትልከው ነው። በፍጹም አንተ ራስህ መናገር ስለማትችል እሷን አላልኳትም። በጣም ተናድጄባት ሄጄ ከእሷ ጋር ራሱ ብዙ ሰጣ ገባ ውስጥ ገብተን አሁን ጥሩ የማይባል ሁኔታ ላይ ነበር የነበረው። እውነቱን ለመናገር ኮነ ተጣላችሁ እዚህ አንዱ እሱም ታዩ ሸም። እሺ፣ ምናልባት እንድታቂ የምፈልገው ነገር ቢኖር፣ ግልጽ አድርጌ ልንገርሽ፣ አሁንም ቢሆን በቤቱ ጉዳይ ላይ የፈለግሽውን ነገር አድርጊው። እኔ ቤቱን ይሁልሽ ከአቅሌም ከአይምሮም ከማንነትም አውጦች ሆን በቃ አንቺ ጋር እየኖርሽበት እንዳለሽ የፈለግሽው ነገር አይ የቶፋ ቤት ላይ ገብተሽ ያንን ስፈልግ ያከራዩ ስፈልግ ይጣዩ ስፈልግ ነገር ጉዳይ ሲጀመር ስመጣ ራሱ ለምን እንደመጣ ታውቆኛል። ይሄ ማስተባበያ ምንም ላዳምጥ ሁሌ መኮሳተር ለመደብሽ አንቺን መውደድ ትፋቱን

አንድ እየተታገሽ እንድታገስ ጠይቀኸኝ ነው እንጂ አልኩሽ ብለህ ደግሞ እንድታዘኝ አልፈልግ፣ አላዘዝኩሽም ነው ችግር። አሁንም ቢሆን የመጣሁት ወይም ደግሞ ነገሮችን ምናምን ነገር አይደለም ነው። ግን አንድ ነገር ቢኖር ከኔ እውቅና ውጭ ነው። እሷ ስለ ቤቱ ምናምን ነገር አሁንም ነገር

እዳሰላምን ቡርቅ ይበልባት ላልም እምቡርቅ እምትለው ሲጀምር ነው መልክ ይሁን አለ፣ አይደለ? እባክሽ ፕሌስ፣ አንድ ስናገር እያዳመጥሽን ጊዜ እየፈጀሽብኝ ነው ያለሽው። እና አንደኛ ነገር አንደኛ ነገር ላዳምጥህ አልፈልግም። ሁለተኛ ነገር የመጣሁት ውሉን ሊሰጥ ነው። ውሉን አልፈልግም ካልሽ ደግሞ ሚስት በክብር ስለምትቀበለኝ ከአንተ ጋር መጨቃጨቅ ያስፈልግልኝ። ለሚስት ይሰጣታል አንድ

ፈጣጠን ቤተሰቦች በሰዓት ላይ እኔ ሰላሜን ሊነፍገኝ አይነት ነገር ነው እያደረገ ያለው፣ እና አሁን ላይ ደግሞ ሰላሜን የምነፈግበት አይነት ሰዓት ላይ አይደለሁም። የሆነ ቦታ ራሱ እንጂ የሚያደርግ አይነት ነገር ነው፣ ስለሱ አያገባኝ። ግን ደግሞ እኔ ሰላም የሚባለውን ነገር ማግኘት እፈልግበት አይነት ሁኔታ ላይ ስላለው በሰዓት ላይ ሰላሜን ማጣት አልፈልግም። በቃ ቤተሰቦች እንጂ እያደረኩ ያለሁበት አይነት ሰዓት ላይ ነው የምልበላ ሰላሙ አየሩ ሁኔታው በቃ ከዛ ደግሞ በቃ ምን ልበላችሁ ሁሉም ነገር ደስ የሚል አይነት እንደ ቶፋ አይነት ሰው ሰጠኝ፣ ምናምን ነገር ሁሉም ነገር በጣም አሪፍ ነው። ደግሞ መጣ ምን ሊሆን ነው? አን ምናልባት ሶሪ ሄዳ ነበር ለማለት፣ አዎ ተመላልሼ ብቻ ሁኔታሽ ነው ይሁን እንደ አስራ ሦስት ዓመት ልጅ ብር ብር ማለት ጀምረሻል። ተረጋግተሽ የምትናገሪበትን ነገር ምናልባት እኔ እና አንቺ ትክክለኛ ወይም ደግሞ አንድ አይነት ሙድ ውስጥ ላለን እንችላለን ከኔ ጋር ያለሽን ነገር አብቅታል ጨርሳል፣ ምናምን ነገር ብለሽ የሆነ የማዳመጫም ጊዜ ምናምን ዳስጭ ይቻለሽ። የምትናገሪያቸው ነገሮች ራሱ እጅጅ የሚሉ ነገሮች ሊሆኑ ይችላል። ምንም ችግር የለው፣ የፈለግሽ ሞን ትችያለሽ። እንድታቂ የምፈልገው ነገር ቢኖር አሁንም አስረግጭ የምነግርሽ ነገር አንዱ እኔ በፍጹም በፍጹም እቤቱን መልሽለት ወይም ደግሞ ቤቱን ሂደሽ ተቀበያት ብዬ ሰላምን አላኳትም። በዚህ ነገር ላይም ከእሷ ጋር በጣም አላስፈላጊ ግጭት ውስጥ ነው ያለ። ነው እኔ ተቀበልልኝ፣ ፈጣሪ እርዳችሁ ታረጉ እና እሱን ታዩ። አያሳስብም፣ ነው የኔ እና እሷ ችግር ነው። እኔ እና እሷን እንድታቂ የምፈልገው ነገር ግን ኪያ፣ ትናንትና የነበረን ነገር በጣም ጥሩ ጊዜ ነው ጥሩ ጊዜያችን ላይ ያደረግናቸውን ነገሮች ግን እንደ ህፃን፣ ወይም ደግሞ አላስፈላጊ የተረምሶች የሚገባው መጀመሪያ አልፈለኩትም። ስለዚህ ወር ወር አሁንም ቢሆን ክብር ያለች ሴት ከሆንሽ ማለት ነው እንዳልደርስብሽ ከፈለግሽ እንዳትደርሽብኝ ውል ምናምን ብለሽ እንዳትመጪ ነው ውሉን የፈለግሽውን ነገር አድርጊው፣ ቤቱንም የፈለግሽውን ነገር አድርጊው። እኔ ጋር ገመተሽ ውሉን ልመልስልህ፣ ቤቱን ልፈልግህ፣ ልመልስልህ በሚል ክልካሽ ምክንያት ምናምን ነገር ሰላሜን እንድትነሽኝ አልፈልግም። እውነቱን ለምን አይደለም ስለ ለምትፈልገው ለምን ተሰጣታል? አዳምጪኝ፣ ከእሷ ጋር ራሱ እንድትገናኝ አልፈልግም ካሁን በኋላ። ሰላማችን ምን ከፈለግሽ የእኔንም የእሷን ከሰላም ጋር ሰላም እንደሆን ከፈለግሽ የእኔንም እሷንም ተይ ብሷ ተሳስፋ፣ በቃ አዳምጪኝ። ምናልባት እሷ ተሳስታ ሊሆን ይችላል፣ ምናልባት አሁን ገብቷት ሊሆን ይችላል። ከዚህ በኋላ እሷ መጣ ቤቱ መልሽልኝ ምናምን ነገር ላትልሽ ትችላለች፣ አይደለ? ሀሳቤን ተረዳች። እኔ ትናንትና በክብር በጣም ደስ ብሎኝ ለአንቺ እያደረግኩት እንደሆነ ሳይሆን ለራሴ እያደረግኩት እንደሆነ ለአንቺ ቤተሰቦች፣ ለአንቺ እናትና አባቶች እያደረግኩት እንደሆነ አስቤ ሳይሆን ለራሴ ያደረው፣ ምክንያቱም ፍቅረኛ የነበርሽ ትዳሬ የነበርሽ ትናንትና የኔ ማን ነበርሽ። ለዛ ሰዓት ላይ ያደረግኩትን እንደዛ አይነት ሁኔታ ውስጥ ሆኜ ያደረግኩትን ነገር ዛሬ ላይ ባለጌ ሰው አይደለም። አምጪ ውሉን፣ ቤቱን ምናምን መልሰው እንኳን ላንቺ ነገርኩሽ። ሰው አይደለም። ቁጥርሽ የነበርሽ ሰው ላንቺ አይደለም ሰው አይደለም። እንደዚህ አይነት ባለጌ ሰው አይደለም። በደስታ ተቀብለሽኝ እንደዛ ባለሽበት አይነት ሁኔታ ላይ ምናልባት ትናንትና ደስ ብሎሽ ዛሬ ቶፋ መቶ ቤት ሊገዛልሽ ስለሆነ ወይም ስለገዛልሽ እና ስለገባሽበት ተመነጫጭቀሽ ውሉን ምናምን ምናልባት ትላንትና ስትቀበይኝ የነበረበት ሁኔታ ላይ ምን አይነት ሁኔታ ላይ እንደነበርሽ አስታውስሽ። ዛሬ አንድ ሰው መቶ ወይም ደግሞ ቶፋ ምናልባት ትክክልም ሊሆን አይሆንም፣ እሱ ሌላ ነገር ነው። ግን መቶ ስለገዛልሽ የሆነ እንትን ስላልሽ ምናምን ነገር በቃ የአንተን ቤት አፍንጫ ላይ ወረውርልሀለሁ ምናምን። ይሄ በጣም ጠባህላት ነው፣ አላስ የለት ነው። በክብርም ሰጠሽኝ

መናገር አስፈላጊ ያለግለ ትናንት ስትቀበኝ እንደዚያ አልቅሰሽ ነበር። ስቄ የፈለግሽን ነገር አርጊው። ቤቱን እኔ እሱን ስለ መቀበል አሳብ የለኝም። አሁንም አላሰብኩ ወደፊትም ቶፋ ቤት ኑሪ፣ ያንን የፈለግሽን አሁን ላይ እኔ ደስተኛ የማጥፋት አልፈልግም። በቃ አልፈልግም ነው አልፈልግም። ቤቱን እንደሆነ ውሉን እንደሆነ እሷ ስለምትፈልገው ድሮ ፈራሁኔ፣ ከቶ እንዳልከስረሽ ሞት ይመስለኝ ነበር ከጎኔ ሳታሽ ዛሬ ተቀይሮ ልቤ ልብ ገዝቷል፣ የሚወደውን ወዶ የጠላውን ጠልቷል። ስለዚህ ለሷ ውሉን ሰጣታለኝ ቤቱን ሰጣታለኝ። በክብር ስለሰጠኝ በክብር መልሳለሁ። እኔ አፍንጫው የሚወረውር አይነት ሴት አይደለሁም፣ ባለጌ ሴት አይደለሁም። እሱ ስላለኝ ብቻ እንደዚህ ዝም ብዬ እንትን የምል አይነት ሰው አይደለሁም በመጀመሪያ ደረጃ። ግን ደግሞ እሱ እንደፈለገ ሊያስብ ስለሆነ፣ ማንኛውም ቤተሰቦች እናንተ ኢንጆይ አድርጉ። እኔ ኢንጆይ እያደረኩኝ ያለሁት ሰላሙን። አሁን ላይ ህይወታችሁን ግጥምት እያደረገ ያለ ሰው ካለ በእናታችሁ አስወጡት፣ አስወጡት። ቤተሰቦች በተሻላችሁ አቅም ይግፍ። ተዝጋርካለሁ በሰር ላይ ነኝ። አሁን እንግዲህ ምንም ማደርጉ ነገር የለም ትንሽ በዚህ ቦታ ላይ ነፋሻማ ነው። ሰላም ነው።